ሰላም አሌይኩም አረህመቱላ ወበረካቱሁ ወዲ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ዝትይበል እንዴት ናችሁ? ደና ናችሁ? እንግዲህ ዩቲዩብን የምትመለከቱ ሰዎች የባካችሁ ሼር፣ ሰብስክራይብ፣ ኮፒ ሊንክ አድርጎኝ ለማንኛውም ላይክም አድርጎኝ እንዳትረሱኝ ቪዲዮዬን ማለት ነው ብትረዱኝ ደስ ይለኛል። እኔ አሁን ያለው ሳውዲ አረቢያ ነው ጅዳ የሚባልበት ላይ ማለት ነው። ገና ከመጣ አራተኛ ወር ይመስላል። አሁን ሰሞኑን የተለያዩ ችግር ላይ ነበር። እህቴ ጠፍታ ባጋጠማት ችግር እሷን ያው ለስራ እስከምትገባ ድረስ ገንዘብ ሁሉ ጠፍቶባት ነበረ፣ ልብስ ሁሉ ጠፍቶባት ነበረ እሷን እያሰብኩባት ለሷ የሆነ ነገር እንዳይደርስባት እያልኩኝ እያሰብኩኝ ነበር። እና አሁን ያው ስራ ገብታለች። ሁለት ሺ ብር ነው እያሉ ያስጠፋ ሰዎች አንድ ሺ ብር ዛሬ ስራ አስገብቷታል። እንግዲህ ይሁን ምንም አደለም። እሷ ብቻ ደህና ምሆኑ ነው መሆኗ ነው የምፈልገው። እናንተ አዲስ ልጆች ኮንትራት ቤት የምትኖሩ አዲስ ምንም አታውቁ ገና አዲስ ወጣት የሆናችሁ ልጆች አረብ ሀገር ስትመጡ ሁሉን ነገር ዝግጁ ሆናችሁ መምጣት ያለባችሁ፣ ምንም የመጣባችሁ ነገር ልትችሉ፣ ልትጨክኑ ሊያልፍ ማለት ነው። ሁለት አመት ነው ሁለት አመት ማለት በጣም ቀላል ጊዜ ነው። ራሳችሁን አታጨናንቁ። እራሳችሁን ከምታጨናንቁ፣ ስራችሁን እየሰራችሁ እየጨረስኩ ነው እያላችሁ፣ ስራችሁን ጠንክራችሁ የሚያዟችሁን ነገር እየሰራችሁ ብታሳልፉ ሁለት አመት በጣም ቀላል ነው። ኢትዮጵያን ቁጭ ብለን ሁለት አመት ዝም ብሎ ይሄዳል። እና ደግሞ ስትሰርታችሁ ገንዘባችሁን ዝም ብላችሁ ለቤተሰብ ለወንድም ይሄን ካላረጉ ለእናቴ ለእህቴ ምናምን ሳትሉ ገንዘባችሁን ቆጥባችሁ በባንካችሁ አስቀምጣችሁ ሄዳችሁ ሀገራችሁ ላይ ስራ የሆነ በቃ ትንሽዬ ነገር ከፍታችሁ ራሳችሁ ማኖር ትችላላችሁ። አትጨናነቁ። ለምን ትጨናነቃላችሁ? ራሳችሁን እብድ ማድረግ፣ ራሳችሁን መግደል፣ መታመም የለባችሁም። ካልሆነም ወደ ሀገር መግባት ይቻላል። ጠፍታችሁ ደግሞ ስቃይም ከምታዩ አጃዛ ቤት ቁጭ ከምትሉ፣ ሌላ ችግር ከሚመጣባችሁ ማለት ነው እንደዚህ ማድረግ ይቻላል ማለት ነው። እና አይዟችሁ መጥፋት የለባችሁ ልጆች። የሚያስጠፏችሁ ልጆች ለራሳችሁ ሲሉ ነው ሲያስጠፉ። ከአምስት ሺ ሪያል ያላነሰ ከሶስት ሺ ሪያል ያላነሰ እስከ አስርም ይጠይቋሉ ከሀገሩ ርቀት ከምጠፊበት ቦታ የራቀ ከሆነ ማለት ነው። ስለዚህ እናንተ ጠንካራ ሰዎች ናችሁ። ያላችበት ቦታ ሆናችሁ ጨክናችሁ ሰርታችሁ ገንዘብ ይዛችሁ አገራችሁ ላይ ብዙ ነገር መስራት ትችላላችሁ። ብዙ ነገር በአቅማችሁ ማለት ነው። ሰው ያለ አቅም አይሰራም። ደግሞ እዛ ላይ ፈጣሪ ሲጨመርበት ልትለወጡ ትችላላችሁ። ይህን ስል እኔ ዛሬ ስኬታማ ነኝ፣ ተለውጫለሁ፣ ጥሩ ነገር አለኝ ብዬ ሳይሆን ፈተናዎች ባለማወቅ ሲለሚደርስብን ጥንቃቄ በቅድሚያ ልናደርግ ይገባናል ማለት ነው። ሰው አትመኑ፣ ሰው የሚላችሁን ነገር አትመኑ። የሚታመን አንድ ፈጣሪ በስተቀር በዚህ ዘመን የሚታመን ሰው የለም። ሰው አምናችሁ የማታውቁት ሰው ጋር ተነጋግራችሁ ጠፍታችሁ መንገድ ላይ ትቀራላችሁ። ልላችሁ ወዳለው ቪዲዮዬን ከወደዳችሁት ላይክ፣ ሼር፣ ላይክ ሰብስክራይብ አድርጉት። ወዳችኋለሁ። ላለው አመሰግናለሁ።